በሀገራችን ደጋ አይበረክትም የሚባለው ብሂል በገሃድ እየታየ የመጣበት ጊዜ ላይ ደርሰናል። ሮጠው ለሰው የሚደርሱ መኖራቸው ሌሎችን የሚያኖር ደግ ሰዎችን በተለያዩ ምክንያቶች በሞት እያጣን እንገኛለን። ሐዋሳ ከተማም በደረሰ የመኪና አደጋ መልካምነታቸውን በብዙ የሚመሰከርላቸው ወጣቶችን አታለች። ሞት ለሁሉ የማይቀር ቢሆንም ወጣት ሲሞት ደግሞ ያሳዝናል። ሞቱ ድንገተኛ ሲሆን ደግሞ ልብን የሚሰብር ከፍተኛ ሐዘን ነው። ሐዋሳ ከተማም እጅግ አዝናለች። በትናንትና ዕለት የተሰማው የመኪና አደጋ ውድ ወጣቶቿን መንጠቁ ታውቋል። መጣው ያሉትን ከመንገድ እያስቀረ ቤተሰብ የሚያጎድለው ድንገት እየተከሰተም ውድ ህይወትን የሚነጥቀው የመኪና አደጋ ዛሬም መተኪያ የሌላቸውን ወጣቶች እያሳጣን ቀጥሏል። በትናንትናው እለትም እጅግ ተወዳጅ የሆኑ ወጣቶችን ላይመለሱ ይዟቸው ሄዷል። በርካቶችን ያሳዘነውና በእንባ ያራጨው ለማመንም የሚያስቸግረው የሞታቸው ዜና ከተማዋን አጨልሟት ውሏል። የመኪና አደጋ በርካታ ወጣቶችን በአንድ ጊዜ ያሳጣት የሻሸመኔ ከተማ ሀዘን ሳይደበዝዝ ዛሬም ወጣቶችን የነጠቀው መኪና አደጋ ምን መዓት መጣብን እያስባለ ይገኛል። ለመሆኑ ከተማዋን ያስደነገጠው አደጋ መቼና እንዴት የተከሰተ ነው የሚለውን እንነግራችኋለን። ሌላኛው መረጃችን ደግሞ ወደ ቲክቶክ መንደር ያስጉዘናል። ከወደ ቲክቶክ ሰዎች አዲስ አስደንጋጭና አሳዛኝ ዜና ተሰምቷል። የማያሰማው ጉድ የሌለው፣ የሚያሳየውም ትንግርት የማያጣው የቲክቶክ መንደር በተሰማው ዜና ታምሷል። በላይቭ የሚደረጉ ውይይቶች ከሀሳቦች ተሻግረው የሚታዩ ክርክሮችም ከሃይማኖት ጉዳዮች አልፈው የሚመለከቱት ጌሞችም ከእርስ በእርስ መዘላለፍ ልቀው ሀገር ላይ ከፍተኛ መዘዝ ሊያመጣ ወደሚችል ህዝብን ከህዝብ የሚያጋጭ መንግስትን ከመንግስት የሚያነካካ ደረጃ ላይ ደርሰዋል። በዚህም ምክንያት በቲክቶክ ስሟ ጃኒ እየተባለች የምትጠራው በትክክለኛም ስሟም ስመኝ ገብሩ የድሬዳዋ ሰዎችን በተናገረችው ተገቢ ያልሆነ ንግግር ምክንያት መታሰሯ ታውቋል። ለመሆኑ ይህች ቲክቶከር ለእስር የዳረጋት ንግግሯ ምንድን ነው? በቁጥጥር ስር እንድትውል ያደረጋትና ክስ ሊመሰርትባት የተዘጋጀው የመንግስት አካልስ ማን ነው የሚለውን በዝርዝር እንነግራቸዋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች፣ በዛሬው መሰናዶ ስለ አስደንጋጩ የመኪና አደጋና ስለ ቲክቶክ መንደር መዘዝና ውጤት እንነግራቸዋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቪዲዮን ላይክና ሼር ማድረግ እስከ ፍጻሜው አብራችን ቆዩ። ሐዋሳ ከተማ ከትናንት በስቲያ ለሊት በደረሰ የትራፊክ አደጋ ትጉና ለከተማዋ ብርቱ አስተዋጽኦ የሚያደርጉ ሁለት ወጣቶችን አታለች። የመኪና አደጋው የተከሰተው በሐዋሳ ከተማ መናሪያ ክፍለ ከተማ በተለምዶ ዳኢቴ ተብሎ በሚጠራው አካባቢ ሲሆን ለሊት አምስት ሰዓት ተኩል ገደማ በሞተርሳይክል የነበሩት እኚህ ወጣቶች ከኤፌሳር መኪና ጋር በመጋጨታቸው የሁለቱ ህይወት ወዲያውኑ ሲያልፍ፣ አንድ ሰው ላይ ከባ ታዲያ አካል ጉዳት መድረሱን የመረጃ ምንጮች አመላክተዋል። መኪናው ከአዲስ አበባ ሞያሌ ሀገር አቀፍ አቋራጭ መንገድ ከዲላ መስመር ግንድ ጭኖ ሲመጣ የነበረ ሲሆን እኚህ ወጣቶች ከሐዋሳ ዓለም አቀፍ ስታዲየም በኩል አቋርጠው ሲወጡ በመጋጨታቸው ለህልፈታቸው ምክንያት የሆነው አደጋ መድረሱን የሲዳማ ክልል ፖሊስ ኮሚሽን የትራፊክ አደጋ መከላከልና ቁጥጥር ዳይሬክተር ኢንስፔክተር ዳንኤል ሳንኩራ ተናግረዋል። የመኪናው አሽከርካሪ ለጊዜው ከአካባቢው መሰወሩ የ የገለጹ ሲሆን በርካቶች በወጣቶቹ ሞት የተሰማቸውን ሐዘን እየገለጹ ወጣቶቹ በከተማዋ ባላቸው በጎ እንቅስቃሴ ታዋቂና ትጉ ህብረተሰቡም የሚወዳቸው እንደነበሩ መስክረዋል። ወጣቶችን እያሳጣን የሚገኘው የመኪና አደጋ አምላክ እንዲያርቅልን እየተመኘን ለሞቱት ነፍስ ይማር ለቤተሰቦቻቸውም መጽናናት ይሁን ማለት እንወዳለን። ወደ ሌላኛው ጉዳያችን ስንሸጋገር ደግሞ ማህበራዊ ሚዲያውን ያጥለቀለቀውና ከተለያዩ አካላት ጉዳዩን አስመልክቶ እየተሰነዘሩ የሚገኙ ሀሳቦች ነገሩን እያ አባባሱ መልኩን እየቀየረ ወደሚገኘው የጃኒ ጉዳይ እናመራለን። በቲክቶክ ስሟ ጃኒ አሊያም ስመኝ ገብሩ እየተባለች የምትጠራው ታዋቂ ቲክቶከር መታሰሯ ተሰምቷል በየአካባቢው በመሄድ እና በተለያዩ ቦታዎች በመንቀሳቀስ ሰዎች እንዲያቅፏት እጇን በመዘርጋት አንዳንዶች ጥያቄዋን ተቀብለው ሲያቅፏት ሌሎች በጥርጣሬ ሲመለከቷት አንዳንዶች ደግሞ እጇን እንደዘረጋች ጥለዋ ሲሄዱ በሚያሳየው የቲክቶክ ኮንተንቷ የምትታወቀው ይህቺ ቲክቶከር ላይቭ ላይ ሆና የተናገረችው ንግግር ነው ለእስር ዳረጋል ይህም ንግግሯ የድሬዳዋን ህዝብና አስተዳደሩን ማስቆጣቱ በቁጥጥር ስር እንድትውል ምክንያት ሆኗል። የድሬዳዋ ሴቶች የሚለብሱትን በተለምዶ ሺቲ እየተባለ የሚጠራውን ልብስ በተመለከተም በላይቭ ላይ ባደረገችው ጨዋታ ላይ እንደ ቀልድ የተናገረችው ነገር ወደ ክስ ሊያመራ እንደሚችልም ተነግሯል። ይህችን ቲክቶከር ችግር ውስጥ የከተታት ጉዳይ በርካታ ሰዎች በተሰበሰቡበት ላይቭ ላይ የድሬዳዋ ማህበረሰብ ባህልና እሴትን የማያከብር ሀሳብን ሰንዝራል ሰርታለች የተባለበት የላይቭ ቆይታዋ ሪከርድ ተደርጎ በመውጣቱ የድሬዳዋ ከተማ አስተዳደር በቁጥጥር ስር እንድትውልና ስለተናገረችው ንግግር በህግ እንድትጠየቅ በጠየቀው መሰረት በአዲስ አበባ ከተማ በቁጥጥር ስር ውላ ወደ ድሬዳዋ ፖሊስ መላኳ ተሰምቷል። ጃኒ ይህንን ንግግር ከተናገረች በኋላ ልክ እንዳልነበር ተሰምቷት ይቅርታ ቪዲዮ ሰርታ የነበረ ቢሆንም ከተለያዩ አካላት የሚሰነዘሩ ሀሳቦች ነገሩ እንዲከር በማድረጋቸው ይቅርታዋ ተቀባይ ተገቢነት ባለማግኘቱ ነው። ጉዳዩ ወደ ህግ እንዲያመራ ያደረገው ንግግሯ የድሬዳዋ ነዋሪዎችን ማስቆጣቱን የሚገልጽ ትችት አዘል ሀሳቦችን የሚሰጡ እንዳሉ ሁሉ እንደ ዮኒ ማኛ ያሉት ደግሞ ደግ አደረገች የተናገረችው ያለውን እውነታ ነው፣ ይህ ለእስር የሚዳርጋትና የሚያስኮንናት አይደለም እያሉም ይገኛሉ። አደባባይ የወጣ ነገር ለመመለስ አዳጋች ነውና ሁሉም በራሱ እየተረጎመው ጉዳዩን ወደ ዘር ወስደውት ማህበረሰብን በማጥላላት ወንጀል ሊያስጠይቃት እንደሚችልም ተነግሯል። አፍ ሲያመልጥ እንደሚባለው ሆኖባት ይሁን አሊያም አላማውን ማህበረሰብን መንካት ሳይሆን ለቀልድ በጨዋታ መሃል ያወራችው ነገር ችግር ውስጥ ከቷታል። የሰራችው የይቅርታ ቪዲዮ ተቀባይነት አግኝቶ ይቅር ይሏት ይሆን ወይስ በቲክቶክ ላይ የተበራከተውን ስርዓት አልበኝነት እንዲቆም ለመቀጣጫ እንድትሆን ክስ መስርተውባት ፍርድ ይሰጣት ይሆን? ይህ ሁሉ በሂደት የምናየው ይሆናል። ይህ ክስተት ከወራት በፊት በላይቭ የኢትዮጵያ አየር መንገድን በመተቸት ተናግረው ለእስር የተዳረጉት ጓደኞቿ ከብዙ ጊዜ እስር በኋላ በተለቀቁ ማግስት የእርሷ መታሰር መነጋገሪያ አድርጎታል። ከነገሩ ግርግር ባሻገር የመታወቅ እድልን እንደ በጎ አጋጣሚ ተጠቅመው እየሰሩ ራሳቸውን የለወጡ ሰዎችን የሚያስመለክተን የቲክቶክ ፕላትፎርም በዚያው ልክ ታዋቂነትን ለማግኘት አስነዋሪ ተግባራትን የሚያከናወኑ፣ ትኩረት ለማግኘት ሃይማኖት ላይ በመግባት ከሃይማኖት አስተምሮ ውጪ የሆኑ ነገሮችን የሚያስመለክቱን ቪውና ላይክን ለመሰብሰብ ከማህበረሰብ እሴቶች ውጪ የሚሆኑ ወጣቶችን ማየት እየተለመደ የመጣ ሲሆን ታዋቂነታቸው ከህግ የሚያስጥል ይመስል ባለማወቅ ይሁን በማወቅ ማህበረሰብን የሚያጥላሉና ለሀገር የማይበጅ አላስፈላጊ ንግግሮችን የሚያደርጉም አልጠፉም። ይህ ነገር በዚህ ከቀጠለ ከቪዲዮነት ባለፈ ከላይቭ ቆይታም ባሻገር በህዝብና ህዝብ መካከል መቃቃርን የሚፈጥርና የማይበጅ ነገርን የሚፈጥር ነውና ሊታሰብበት ይገባል ማለት እንወዳለን። ውድ የአማርያ ቲዩብ ቤተሰቦች አብራችሁን ስለቆያችሁ እጅግ እናመሰግናለን። ዳግም በሌሎች ማህበራዊና ወቅታዊ መሰናዶዎች እስክንገናኝ በእያላችሁበት ሰላም ቆዩልን። አንድን ወንጀል የፈጸመ ሰው ይቅርታ በመጠየቁ ከወንጀል ኃላፊነት ነፃ ሊወጣ ይችላል። እንደ ጎያችሁን እንጠበቀ እንግዲህ እንደሚታወቀው የቲክቶከር ጃኒ ጉዳይ በተለያየ መንገድ አነጋጋሪ ይሆናል። ከዚህ ውስጥ አንዱ ልግቷ ያንን ንግግር ካደረገች በኋላ በይፋ ይቅርታ ጠይቃለች። ስለሆነም በምንም አይነት በወንጀል መጠየቅ አልነበረባትም የሚለው ይህንን በተመለከተ የኢፍድሪ ወንጀል ግብ በምናይበት ሰዓት አንድ ሰው ወንጀል ከሰራ በኋላ ከልቡ ተጸጽቶ ይቅርታ ማለቱ ከወንጀል ኃላፊነት ሙሉ ለሙሉ ነፃ የማያወጣው ሲሆን ነገር ግን በወንጀል ህጉ አንቀጽ ሰማንያ ሁለት መሰረት ጥፋተኛ ከተባለች በኋላ እንደ ጥፋት ማቅለያ ሊወሰድላት እንደሚችል ተመልክቷል ማለት ነው። ስለሆነም ሁላችንም አስቀድመን የወንጀል ተግባራትን ከመፈጸም ልንጠነቀቅ ነው የሚገባው። ከዛ በኋላ ይቅርታ ማለቱ ተገቢ ነው፣ ጥሩ የሆነ የስበና መገለጫም ነው። ነገር ግን ከወንጀል ኃላፊነት ሙሉ ለሙሉ ነፃ አያደርግም። ጥፋተኝነታችንን የሚያስቀር ሳይሆን ቅጣቱን ብቻ በማቅለል ረገድ ከግምት የሚገባው መሆኑን መገንዘብ ይገባል። መሰል ጠቃሚ መረጃዎች እንድታገኙ ይህን አካውንቴን ይከታተሉ። አመሰግናለሁ።